የሚሄዱ ናቸው። ለዚህ ማስረጃው አብዛኞቹ ልጆች ከትግራይ፣ ከአማራ ክልል እና ከኦሮሚያ ክልል የሚሄዱ ወጣቶች ናቸው። ዋት ዱ ዜይ ሃቭ ኢን ኮመን? እነዚህ ሦስቱ ክልሎች ጦርነትና ጦርነት የወለደው አስከፊ ድህነት ነው እና የጦርነት እስካልቆመና ኢኮኖሚ እስካላንሰራራ ድረስ ሳድሊ እንደዚህ አገራቸው ላይ በጦርነት ይረግፋሉ ራብ ይረክፋሉ። ከዛ ለማምለት ሲሄዱ ደሞ በጦርነት ይረክፋሉ። ይሄ ይቀጥላል። ለዚህ ነው ለውጥ ማምጣት አስፈላጊ ሆነው የሚታዩ ነብሲ ማር ቤተሰቦቻቸውንም ያበረታታቸው ላለሁ። እሺ፣ በጣም አመሰግናለሁ። እንግዲህ ከአዘኑ ባሻገር እንዳልከው የሀገራችን ገጽታና መገለጫም እየሆነ መጥቷል። በየዕለቱም ሻማ እያበራንና እያለቀስን ብቻ መቀጠሉ መሰረታዊ ለውጥ አያመጣም የሚል ነው። እንግዲህ እሱን በዛ እንያዝ እና ተመልሰንም ሌሎች ጉዳዮችንም በሌላ መልኩ ስለምንመጣበት እስቲ እንደ መነሻ እንዲሆንን የመጀመሪያ ጥያቄ፣ ኢትዮጵያ ያለችበትን ሁኔታ ለመገምገምም ለማወቅም እንዲመች ቀጥታ ወደ ሌላ ጉዳይ ከመግባታችን በፊት የዛሬ አምስት ዓመት አንተና ተወልደቱ ስትገናኙ ሁለታችሁ ስትገናኙ በነበረችው ኢትዮጵያ እና ዛሬ ባለችው ኢትዮጵያ መካከል ያለው አንድነት እና ልዩነት ምንድን ነው? ከዛ ብንጀምር የተሻለንም የሚሆነው ሁኔታ ግምገማ መሰረት መሰረስ ስለሚጥልልን ከዛ ብንነሳ የተሻለንም የሚሆነው እና አንዳችሁ መጀመር ትችላላችሁ። ከጀዋር እንጀምር። አምሽ አይ ያኔዋ ኢትዮጵያ ማውደረ ራሱ ይቻላል ያኔ ኢትዮጵያ ባ ያኔው ኢትዮጵያ መታ ኢትዮጵያ ራሱ እንተዋወቃለን ወይ ብላን መጣ ይባ ምክንያቱም ያኔ የፈራ ነው፣ ያኔ የፈራ ነው። ስጋት በጥብ ድርብ ነው የመጣው የዛ ጊዜ። አሁን ሁሉ የሚደጋግሙት ነገር መስከረም በኋላ ህጋዊ መንግስት አይኖርም፣ ይሄ ደግሞ ሀገር ወደ ያስገባል ብለን ማስጠቂያ ስናደርግ ሲቀልሉ ነበር። እስካሁን ራሱ ሲቀልሉ ሲያይ ሳይ በጣም ይገርመኛል። ያ የነበረው ኮቪድ የፈጠረውን እድል ተጠቅሞ ወደ ግጭት እየሄደ፣ የዛ ጊዜ ግጭት አልተስፋፋም ነበረ፣ በምዕራብ ኦሮሚያ አካባቢ ወለጋ አካባቢ እንጂ በትግራይ ቴንሽን ብቻ ነው እንጂ ወደ ጦርነት አልተገባም ነበር። ከዛ ወዲህ ነው እንግዲህ ትግራይ ውስጥ ያን ሁሉ ህዝብ የፈጀ ሀገርን ያደቀቀ ጦርነት ተካሄደ። ኦሮሚያ ውስጥ በምዕራብ በኩል ጀምሮ የነበረው ጦርነት ክልሉን ሙሉ በሙሉ አዳረሰ። አማራ ክልል ፈንድቶ አሁን በምናየው ሁኔታ ነው ያለው። የጦርነቱ ኢትዮጵያ ውስጥ ኢትዮጵያ ጦርነቱ ቆይታለች ለረጅም ጊዜ ግን እንደ ባለፉት ሰባት ዓመታት ሀገር አውዳሚ ህዝብ አውዳሚ ጦርነት ሆኖ አያውቅም። ይሄ ደግሞ የሀገርን ካፓሲቲ የመንግስትን ካፓሲቲ በጣም አዳክሞታል። ከዚሁ ጋር ተያይዘው የኢኮኖሚክ መሽቆልቆሉ የኢኮኖሚ ውድቀቱ ከተጠበቀው በላይ እና በጣም በጣም አደገኛ በሆነበት አሁን ለማንም መንገድ አስፈላጊ ያልሆነበት ሁኔታ ውስጥ ገብተናል። የሴኪሪቲ ረገድ በሀገራችን ምናልባት ለመጀመሪያ ጊዜ ዜጎች በዋና ከተማ ዙሪያ ያሉ ዜጎች መጠረፍ ሪሞት ኤሪያ ምንለው ፔሪፌሪያል ምንለው ሳይሆን ዱሮ ሴኪዩር የሆነ የሃይላንድ ፕላቶ ሴትለር የሆነው ሴትልድ አግሪካልቸራሊስት የሆነ ማህበረሰብ አርሶ የማይገባበት ነጋዴ ወጥቶ የማይገባበት ከዚህ ጋር ተያይዞ የሀገር ውስጥ ንግድ የሀገር ውስጥ እርሻ ምርት የቀነሰበት የውጭ ኢንቨስትመንት የደረቀበት ይሄ ኢኮኖሚን በጣም ያዳከመበት ሁኔታ ያለው ሶስተኛውና ትልቁ ውድቀት ደግሞ የዲፕሎማሲ ውድቀት የዲፕሎማሲ ውድቀት ብዙ ጊዜ አቴንሽን ሰጠን አልተወያየ ነው ኢትዮጵያ አሁን ያለችበት ዲፕሎማሲ ውድቀት ኢንክረዲብል ኢትዮጵያ ያኔ እኛ ውይይ ስናደርግ እና ፓርን ስናደርግ ገና ነበር እየጀመረ ያለው ኢንፋክት ኖቤል ሽልማት የተገኘበት ብዙ ነገር የሚደረግበት ጊዜ ነበር። ከዛ ወዲህ ግን አንከር ስቴት ወይም የዛክ አካባቢ የጸጥታና ደህንነት ምሰሶ ተብላ በመስራቅም በምዕራቡም የሚፎካከሩባት ሊዛመዷት የሚፎካከሩባት ሀገር ዛሬ ተውልቅልቋ ወጥቶ የአካባቢው የጸጥታ ችግር አምራችና አከፋፋይ ኤክስፖርተር ኦፍ ኢንሴኪሪቲ ወደሚል ገብተው ያኔ የፓራያ ስቴት ሲባሉ የነበሩ እንደ ኤርትራ አይነት የአካባቢው የመረጋጋት ተምሳሌት እየሆኑ ኢትዮጵያን ለመተካት የሚሄዱበት ኬንያ የዲፕሎማቲክ ድሮ እንግዲህ እንደምታውቀው የአፍሪካ ሕብረት ስላለ ብቻ ሳይሆን ካለው ስቴት ጥንካሬ የተነሳ ኢትዮጵያ የምስራቅ አፍሪካ ዋና የዲፕሎማሲም የሴኪሪቲም ማዕከል ነበረች። አሁን ግን ያ የዲፕሎማሲ ማዕከሉ ወደ ናይሮቢ ሄዷል። የሴኪሪቲ ማዕከሉ ወደ ተለያየ አካባቢ ነው እየሄደ ያለው። ድሮ ሶማሊያን ለማረጋገጥ ኢትዮጵያ ነበር የምትጠራው። ሱዳንን ለማረጋገጥ ኢትዮጵያ ነበር የምትጠራው። ደቡብ ሱዳንን ለማረጋገጥ ኢትዮጵያ ነበር የምትጠራው። ዛሬ ሱዳን ሲጠራ ኢትዮጵያ ያለመረጋጋቱ አካል ተብላ ነው የምትጠራው። ከጅቡቲ ጋር ግጭት ውስጥ ያለ ነው። ከሶማሊያ ጋር ግጭት ውስጥ ያለ ነው። ከኬንያ ጋር ፈዘዝ ያለ ግንኙነት ነው ያለው። ከሱዳን ጋር የግጭቱ አካል ነው ያለ ነው። ከኤርትራ ጋር ወደ ጦርነት እያቀና ነው ያለበት እና በሁሉም መለኪያ ስታየው አሁን ያለው ኢትዮጵያ የዛሬ አምስት ዓመት ካለው በጣም የተዳከመ ኢኮኖሚያዊ፣ ማህበራዊ እና ፖለቲካዊ እንዲሁም የጸጥታ ሁኔታ ያለው። ምናልባትም በዛው አድሬስ እንድታደርጉ ልደትም እንዲጨምርበት የምፈልገው ጀዋርም ትመጣለ በሁለቱ መካከልስ ግንኙነት ለምሳሌ እዛ ጋር የተጣለው እርሾ ዛሬም ለደረስንበት ቀውስ ምክንያት ነው ወይ እዛ ላይ የሆነ ነገር ብሬክ ብናደርግ ለውጥ ቢመጣ ከዚህ የተሻለ ነገር ይኖር ነበር ወይ የሚለውንም የምክንያትና የውጤት ግንኙነትም እንድጨምሩልኝ እፈልጋለሁ። ልደት ጥሩ ነው ያነሳው። ሞገስ አብዛኛውን ሄዶበታል። ጀዋር እንደው ትንሽ ለመጨመሪያ ያህል አንዱ አሁን እንዳልከው እንግዲህ ከአምስት ዓመት በላይ ሆነው ያ እኔና ጀዋር በመገናኛ ብዙሃን በቴሌቪዥን ቀርበን የታየንበት። ከዛ በፊት በቪኦኤ አንድ ጊዜ የጋራ ኢንተርቪው እንዳደረግን አስታውሳለሁ። እኔና ጀዋር ከረጅም ጊዜ ጀምሮ እንደዋወላለን፣ ተገናኝተን እንነጋገራለን። የፖለቲካ ልዩነትን ፐርሰናል አድርገን ወስደነው አናውቅም። ነገር ግን በቴሌቪዥን ወተን ስንከራከር፣ ስንወያይ ያ የመጀመሪያችን ነበር ኦኤምኤን ላይ እና አይ ቲንክ ለውጡን ራሱ ያኔ የተፈጠረው ስሜት እና አሁን ያለው ስሜት የሚናገር ይመስለኛል። ያኔ እኔና ጀዋር ለምን አንድ ላይ ቁጭ ብለው ታዩ ተብለን ከፍተኛ የሆነ ነውጥ ነበር የተፈጠረው። አቧራው ነበር የጨሰ። በፍጹም በቃ በሀገር ጉዳይ ተገናኝተን ለመነጋገር የሚያስችለን የጋራ ጉዳይ እንደሌለን ተደርጎ በአንድ በኩል በገዢው ፓርቲና በደጋፊ በሌላ በኩል ደግሞ በተቃዋሚው እንጎራ እንዴት ሁለቱ ይገናኛሉ ተብሎ ትልቅ አቧራ ነበር የጨሰው የዛሬው ውይይታችንም ገዢውን ፓርቲ ምናልባት በተመሳሳይ ሁኔታ ሊያስደነግጥ እንደሚችል እገምታለሁ። ምናልባት ይኸኛውን ጣልቃልገው እንዳው ላስታውስ በመልስ ስትሰጥ ከኢሳያስ አፈወርቂ ይልቅ ጀዋር መሀመድ ይቀርበኛል ብለህ ተናግረህ ነበር ዛ እንደዛ ብሎ ለመናገር ሁሉ የሚያስገድድ ነበር። አሁን ይሄ ንግግር ምንም ያን ያህል የተለየ ንግግር አይደለም፣ ግን ያን ያህል ለመናገር የሚያስገድድ ነው የነበረው፣ እና ያኔ ብዙ ጫጫታ ተፈጥሮ ነበረ፣ በመንግስት ዙሪያ ብቻ ሳይሆን በተቃዋሚውም ጭምር። እኔ እርግጠኛ ነኝ አሁን የመንግስት ኃይሎች መንጫጫታቸው አይቀርም። ተቃዋሚው ግን የሚደነግጥ አይመስለኝም። አሁን እንደውም ደስ የሚለው ይመስለኛል የሚጠብቀው ነገር ነው ብዬ አምናለሁ። ይሄ ለውጡን ያሳያል። ያኔ በመካከላችን አሉ የምንላቸው የፖለቲካ ቅራኔዎች፣ ችግሮች ከአሁኑ ጋር ሲነጻጸር ኦልሞስት ኢምንት ነበሩ ማለት ይቻላል። ቅልጦት ሆነዋል። አሁን እድሜ ለፒፒ በዛ ጊዜ የነበሩትን ልዩነቶች አሁን ቅልጦት አድርጓቸዋል። እና እኔ ሁለት ነገሮችን በማየት ያኔ የነበርንበት ጊዜና አሁን ያለንበትን ሁኔታ ማነፃፀር የሚቻል ይመስለኛል። ያኔ አሁን ስናነሳ የነበረው ነገር በስልጣን ላይ የነበረው መንግስት በህገወጥ መንገድ ስልጣኑን ማራዘም የለበትም የሚል ነበር። ይሄ አደገኛ አካሄድ፣ ለምን በዛን ወቅት በስልጣን ላይ የነበረው አካል ኢትዮጵያን ወደ በጎ አቅጣጫ ይለውጣል ተብሎ ተስፋ የተጣለበት አካል የነበረው ይሄ አካል ህግን ጥሶ የራሱን ስልጣን በህገወጥ መንገድ ማራዘም ከቻለ ወደፊት ትልቅ አደጋ ይዞ ይመጣል የሚል እምነት ስለነበረን፣ አንደኛ የህግ መጣስን ነው ስንቃወም የነበረው። ሁለተኛ ከዚሁ ጋር ተያይዞ ይሄ በበጎ መንፈስ ህዝቡ ያየው የለውጥ ሂደት ሊኮላሽ ይችላል፣ ሊጨናገፍ ይችላል የሚል ስጋት ነው የነበረው። የለውጥ ሂደት አሁን ከህግ የበላይነት ጥያቄ ከለውጥ ሂደት መስመርና መጨናገፍ ጥያቄ አልፈን እንደ አገርና ህዝብ መንግስት ኖሮን እንቀጥላለን ወይስ ሳንቀጥልም የሚል የህልውና ፈተና ላይ ወድቀናል። ሰፊ ልዩነት ነው ያለው ማለት ነው እና በእርግጥም ያኔ ያነሳናቸው ስጋቶች የነበሩን ስጋቶች ምን ያህል ተጨባጭ ስጋቶች እንደነበሩ ወደፊት ሊመጣ የሚችለውን ደግሞ አደጋና ችግር አስቀድመን መገመትና ማሽተት ችለን እንደነበረ ያሳየ መድረክ ነው የሚመስለኝ እና እርግጠኛ ነኝ አብዛኛዎቹ ተመልካቾች ያን ወደ ኋላ መለስ ብለው ማስታወስ እና ሊወሰድ የሚገባውን ትምህርት ይወስዳሉ የሚል እምነት አለኝ እና ስፋቱ ከፍተኛ ነው ማለት እችላለሁ። ነገር ግን እንደ በዚህ አጋጣሚ ሞገስ አንዳንድ ሚዲያዎች ላይ አንዳንድ ትችቶች ከዛ መድረክ ጋር ተያይዞ ሲቀርቡ እሰማለሁ። ጀዋርና ልደቱ ከመስከረም ሰላሳ በኋላ መንግስት አይኖርም ይፈርሳል ብለዋል እየተባለ ሲነገር እሰማለሁ። እንደዛ አላልነም እኛ ልንልም አንችልም ያለው ህጋዊ የሚባል መንግስት አይኖርም ነው ያለው እንጂ በህገወጥ መንገድ መንግስት ሊቀጥል እንደሚችል እናውቅ ነበር። በግልጽም ስንናገር ነው የነበረው። ይሄን ሁኔታ ግን በተዛባ ሁኔታ ወስደው የመንግስት ዕድሜ ከመስከረም ሰላሳ በኋላ እንደሚያልቅለት፣ እንደሚፈርስ አድርገን ያልተገባ ግምገማ እንዳደረግን የሚናገሩ ሰዎች አሉ እና እንደው በዚህ አጋጣሚ ጉዳዩ ስለተነሳ ማረሙ ተገቢ ነው ብዬ ነው እና ሰፊ ነው ለውጡ ለማለት ነው። በአጠቃላይ አመሰግናለሁ። እዚህ ላይ ምናልባት ጃዋርም የሚጨምር ነገር ካለ እንዳውም አንዱ የሚሉት እዥው አለው ምንድን ነው ከአማካኝ በታች ደካማ የሆነ መንግስት ነው ያሉት የመስከረም ሰላሳ ቀጠሮ የተሰጠው መንግስት ይሄው አምስት አመታትን ተጨማሪ የስልጣን ዘመን ይዞ ቀጥሏል የሚል ነው ማንሳት ካልቀረ ኢን ወይ እነሱ ያሉት ከመስከረም ሰላሳ በኋላ መንግስት የለም ብለው ይሄው መንግስት አምስት ዓመት ከዛ በኋላ ቀጥሏል የሚል ነው እንደ ትችት የሚቀርበው። እንኳንም አነሳኸው። የባህር የምትጨምረው ነገር አሁን በተነሱት ነገሮች? ያኔም ዛሬም እኮ ከእነሱ ጋር ያለን ልዩነት ግልጽ ነው። ያኔም እኔም ልቱም ን ግርማ ጉተማ መሰለኝ ኢንተርቪው ያደረገን ስናገር ያሳሰበን የሀገር ህልውና ነው የሽግግሩ ከዛም ደግሞ የሀገር ህልውና ስላሳዘበን ከመስከረም ሰላሳ በኋላ በተለይ የዛ ጊዜ ከህወሓት ጋር የነበረው ሽኩቻ እየከረረ ስለሄደ መቀሌልና አዲስ አበባን የሚያስተሳስረው ህገ መንግስታዊ ሂደቱ ስለሆነ ከመስከረም ሰላሳ በኋላ የሚኖረው መንግስት በውይይትና በስምምነት ካልሆነ የሚያስተሳስረው ገመድ ይበጠሳል። ይሄ የመንግስትን ቁቡልነትና ህጋዊነት በማሳጣት ወደ ግጭት ያመራል። ይሄ ደግሞ ለሀገር ጠንቅ ይሆናል ነው። ያንም ግን እነሱ ፎከሳ ጀምረው ወንበሯ ነበረች። ከዛ ወዲህ በወንበሯ ቆይተዋል። አዎ ቆይተዋል። ግን ያኔ የነበረው የኢትዮጵያ መንግስት እና ዛሬ ያለው የኢትዮጵያ መንግስት እኩል ነው አይደል? ዛሬ ያለው የኢትዮጵያ መንግስት የተሽመደመደ። ትግራይ የኢትዮጵያ ፕራክቲካሊ፣ የኢትዮጵያ መንግስት አካል አይደለች። ዛሬ ፕራክቲካሊ ስፒኪንግ ዝም ብሎ ቴሪቶሪያል ኢንቲግሪቲ ምናምን ካላልን በስተቀር በፌደራል መንግስት እና በትግራይ መካከል ኮሲ የሆነ ስቴት አይደለም ያለው። አብዛኛው የአማራ ክልል እና አብዛኛው የኦሮሚያ ክልል ከመንግስት ቁጥጥር ውጭ ነው ያለው፣ ኢንክሉዲንግ ሱሉልታ ከሱሉልታ ወጣ ስትል ማለት ነው እና የምንድን ነው ስልጣን? የመንግስት ፓወር ሲባል ስአብሊቲ ቱ ብሮድካስት ፓወር፣ ቫይለንስ ኮንትሮል የማድረግ በዛ ክልል ውስጥ ያለው ማህበረሰብ ለመቆጣጠር እና ሰርቪስ ፕሮቫይድ ለማድረግ ያለው ካፓሲቲ ነው። አብይ በወንበሯ ቀይቷል። የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉ እና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም የኢትዮጵያ ሀገረ መንግስት ስልጣን በኮሪዶሯ ሊሚት ነው። ቅድም አነሳሁልህ። ዛሬ ያለው ኢኮኖሚ እና ያኔ ያለው ኢኮኖሚ አይመጣጠም። ያኔ የነበረን የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ፣ ቻይና እና አሜሪካ ሊዛመዱ ሲፈዋከሩብን የነበርን ሀገሮች ወደጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን የምለው አስራ ሶስት ዓመት በስልጣን ላይ ቆየ፣ ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተፈራርጎ ጠፋ ማለት ነው እና ያ ድክመታል። አይ ቲንክ አያይዘህ አንዱ ያኔ ለእኔም መታሰር እና ሌሎች ነገሮች ተያይዞ የመጣው ከልደቱ ጋር የነበርኩት የነበረው ኢንተርቪው በጣም ወሳኝ ነበር። በዛም ስተያይቁኝ ነበር አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ የነበረው እና ሊታገላቸው የሚችለው ህዋት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሀሳብ ለሀሳብ ባትል ፊልድ ዝግጁ እንዳልሆኑ ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜይን ኦብጀክቲቭ ወይን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሄር ወይ በሃይማኖት ወይ በመሬት ወይ በሀሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዌንሲ ወደ ማካከል ሊያመጣ የሚችል አመራርና አደረጃጀት እንዲበቅል አይፈልግም። ዘ ፋክት ዛት የልደቱ አመለካከት ምን እንደሆነ ይታወቃል። የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የበለጠ እንቀራረባለን። ያኔ እንራራቅ ነበር ለማግዳት መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም። እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ ለጋራ ህልውና እና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ይህ ነገር አንተ ከለጠፍ ወዲህ ሲደርሰኝ የነበረውን አቢዩዝ ይከኖብልት እና ኢትስ ቴስትመንት የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ ጥሩ መልካም። ምናልባት ልደት የምትጨምር ነገር ካለ እዚህ ጉዳይ ላይ አተራ አድርገህ ትጨምራለህ። ወደሚቀጥለው ጥያቄ ከመሻገር በፊት አንዱ ጀዋር ሲናገር አስታውሰኝ ነው። ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት። አንዱ ከኮሮና ቫይረስ መምጣት ጋር የተያያዘ ነው። ሁለተኛ ያው ከመስከረም ሰላሳ በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበረ ውይይት ያደረግ ነው። እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም። ምክንያቱም እነዚያን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው። እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው እንዴት ሳትከራከሩ ትወጣ አላችሁ? የተለያየ ልዩነት አላችሁ፣ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበረ። እኔ ቅሬታውን በመጥፋት ወስደውም፣ ያኔ ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም። እንደውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበረ አይደለም? ያኔ ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበረ አንዳንድ ክርክሮችን የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እየያዝን ነበረ። ያው መንግስት ተደናገጠ። ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበረ። ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ። አሁን እሱን አገዛዙ ቅልጦት አድርጎታል። እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል። የመከራከር አፒታይት አሁን እኔ የለኝም ምክንያቱም ፋይዳ ያለው የለውም የሁላችንም ህልውና የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው ጥያቄ ውስጥ ነው ያለው በዚህ ወቅት በኢኮኖሚ መስክ በማህበራዊ በፖለቲካ በዲፕሎማሲ ምን ልዩነት አለን ምን አንድነት አለን እያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም አሁን የጋራ ጉዳዮቻችን ላይ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን እንዴት ነው መተባበር ያለብን ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው የማምነው እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን የህውሳ እናስበው ሁላችን ጊዜው አለፈበት እና መከራከርን እራሱ አገዛዙ ቅልጦት አድርጎታል እና እሱን ብዙ አትጠብቁ ማለት ነው ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም ዋናው ፍላጎታችን ግን እሱ አይደለም፣ ጊዜው አልፎበታል ማለት ነው። ሞገስ አንድ እዚሁ ጋር ተያይዘው የሚመጣ ነገር አለ እና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ? ከልደቱ ጋር ለምን ትላለህ የሚል ጥያቄ አንስተዋል እና አይወንቱ ክሊርሊ ሪስፖንድ የስ ከአብይ አህመድ ልደቱ ይቀርበኛል። ልክ ልደቱ ለነ ኢሳያስ ያኔ ያለው ለምን እኔ እስከማውቀው ድረስ ልዕቱ አያሌው የኦሮሞን ህዝብ እየገደለ አይደለም። ህዝብ እያፈናቀለ እየዘረፈ አይደለም። እንወያይ፣ እንታረቅ፣ ሀገራችንና ህዝባችንን በጋራ ውይይት እናድን ነው እያለ ያለው። አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ ሀገርን እያደህየ ሀገርን እያደማ በዓለም ላይ እያዋረደን። ለሁለት ዓመት ኢስት አፍሪካ ላይ ነበርኩ። የዛ አካባቢ አመራሮችን ሳገኝ ምንድነው መግቢያ ነው የምታጠው? እና ያ ጥያቄ ስላለ እንደው ሼም ለማድረግ የሚፈልጉት ነገር ስላለ አጌን፣ እኔም መቼም ቢሆን ለሰላም የሚቆም ጦርነትን ለማስቆም የሚቆም ለነፃነትና ለዲሞክራሲ የሚቆም ሰው ይቀርበኛል። የእናቴ ልጅ ከእናቴ አብራክ የወጣ አንድ ጡት አብረን የጠባን ሰውም ቢሆን ህዝቦችን የሚገል፣ የሚጨፈጭፍ፣ የሚዘርፍ ሊቀርበኝ አይችልም። ከባዕድ ከሩቅ አይደለም። አንድ ሀገር የአንድ ዜጋ የአንድ ፓስፖርት ያለን ሰዎች ተውና ለምን ከቻይና አይመጣም? ለሰላም የሚቆም ለዲሞክራሲ የሚቆም ለእኩልነትና ለፍትህ የሚቆም ሀይል ይቀርበኛል ለማለት ያለው በጣም ጥሩ። እግረ መንገዱንም ያነሳው ነገር ቀድማችሁ ነካካችሁት። ጥያቄ አለ እንግዲህ ኢምፕሊሲት ላይ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህሉና አደጋ፣ ብሔራዊ ህሉና አደጋ አድርጎ ነው ብሔራዊ የሚለውን የተጠቀምኩት፣ ሀገራዊ ህሉና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በአገር ደረጃን ህሉና ህሉና አደጋ የገጠመን፣ መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁንም በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ አንተ ትጋራዋለህ ወይ አሁን የገጠመን ኮሌክቲቭ የሕልውና አደጋ እንደገጠመን ትጋራለህ ወይ ወደ ለመሸጋገር ስለፈለጉ ነው ማለት አሁን የገጠመንን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታክስን ብንሰጠው እንደ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ካንተ ጋር ስንወያይ ያልኩት ተረት ነበር አይደል? መታጅሮት ጥሩ ፈመረን በአለ ጭንቅላት ላይ ነው ጥምጣም ተጠጠመው። ቅድም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም በጣም ደስ የሚል ክርክር እናደርጋለን። ምን ጥያቄ የለውም። ልዩነቶች አሉን። እነዛም መከራከር ፈልጋሉ አንድ ቀን አሁን ዲቤት አሁን አሁን ኔጎሽት እነዛም መከራከር ፈልጋሉ ዛሬ ግን እንደዚህ አይነት ክርክሮች መግባት ጥንጦት ብቻ ሳይሆን አደገኛም ነው። አደገኛም ነው፣ ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር፣ ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው። አሁን ሶ እኮ ያለው የሀገርና የህዝብ የህልውና የህልውና ስለ የመፈክር አይደለም፣ ይሄ ሌላ ጊዜ ነው የሚባለው አይደለም ሀገር የመፍረስ ህዝብ የመበታተን በአንድ ጊዜ ሲቪር የሆነ የፖለቲካ ቀውስ የጸጥታ ቀውስ የዲፕሎማሲ ቀውስ እና የኢኮኖሚ ቀውስ ቀውስ ስልህ ሲቪር አይነ በአማርኛ እንደሆነ በጣም ሲቪር የሆነ የተገናኘበት እና ሀገር እንደ ሀገር የመቀጠል ሀገር ስልህ ደግሞ አንዳንዴ ሌሎች እንደሚሉት ይሄ ተበታትረን ዩጎዝላቪያን እንሆናለን። እኔና ልደቱ የዛሬ አምስት ዓመት ስንወያይ ዩጎዝላቪያን ለማስቀረት ነበር። ዛሬ ዩጎዝላቪያ በመንጣሙ ዩ ካኖት ጌት ኢት ፒፕል ሹድ ቢ ቨሪ ሲሪየስ። ኢትዮጵያ አሁን ባለችበት ሂደት ዝም ከተባለ ዩጎዝላቪያ አይደለም ምትሆነው፣ ብትንትን ነው የሚለው ከፎቅ እንደተወረወረ ማሰሮ ነው የሚለው ክልሎች እራሳቸውን ችለው ዩጎዝላቪያ እንደወጣችው ሰው ከተጨራረሰ በኋላ ሪፐብሊኮች የሚወጡበት ሁኔታ አይደለም ያለው እና አፍ ኮርስ ያለው ሲቪል የሆነ በጣም ሲሪየስ የሆነ የሉና አደጋ እንደሆነ ምንም የሚያከራክራኝ ጥሩ እንዲያው አዝኖት እንድትሰጥ ነው። ረ በውይይታችሁ ያንን ኢምፕሊሲትሊ ያልኩት ነው ግልጽ ስለሆነ ልደቱም እየተላለቁ ከመፍረስ የሚል ነው እና እንዳውም የሚመሳሰል መሰለኝ። አንተም ከሰባተኛ ፎቅ ላይ እንደተወረወረ ማሰሮ ነው የሚሆነው፣ ኢቭን ፍርስራሹም የሚተርፍ የሚጠቅም አይሆንም የሚል ነው። ምናልባት ልደቱ ከዚህ ጋር የት ታደርጋለህ አንተ የተጠቀምኮ ከዚህ ጋር ተመሳሳይ ናቸው። ያው ያው ብዙ ጊዜ የምለው ነገር ነው። ብዙ ጽፌበት አለው እየተላለቁ የሚለው እንዲሁ ዝም ብሎ መፍረስ አይደለም። እንዲሁ ዝም ብሎ እንዲሁ እውነቱን ለመናገር አንዳንድ ጊዜ ተናግሬዋለሁ። የምፈልገው አይደለም። የኢትዮጵያ አንድነት እንዲቀጥል ፈልጋለሁ። ነገር ግን ኢትዮጵያውያን በሰላም ተለያይተን ሶስትና አራት ሀገር ሆነን በጥሩ ጉርብትና መኖር የምንችልበት እድል ቢኖር ሳልፈልገውም እንደ አማራጭ ልቀበለው ይችላል። ሳልፈልገው ምክንያቱም አሁን ከፊታችን እየመጣ ያለ ነገር ጀዋር እንዳለው እንደ ዩጎዝላቪያ የመሆንም እድል አደለም። ዩጎዝላቪያ ተለያይተው አምስት ስድስት ሀገር ሆነው መቀጠል ችለዋል። እኛ በዛ ደረጃ መቀጠል አንችልም። ስለዚህ እየተላለቁ የሚለው ነገር ያለ ምክንያት አደለም። ከመፍረስም በላይ ነው። እንዲሁ የሀገርና የመንግስት ህልውና ብቻ ሳይሆን ህዝባዊ ህልውናችንን ነው። ያለንበት ደግሞ የጂኦፖለቲክስ ደግሞ ፖዚሽን በጣም ከባድ ነው። ዙሪያችን እሾህ ነው። እንዲሁ በቀላሉ ተሰደን መውጣት እና ከችግሩ ማምለጥ እንኳን የምንችልበት እድል የለንም። የኛ ሀገር ሁኔታ በጣም በጣም ከባድ እና እሱን ለማሳየት ነው እና አሁን ያለንበት ሁኔታ ሌላ ቃለም ቢኖር ከህልውና በላይ ሊገለጽ የሚችል እና አሁን አጠቃላይ ሀገሪቱ ወደ ጦርነት ውስጥ የገባችበት መንግስት አጠቃላይ በሀገሪቱ ኦልሞስት ቁጥጥር ያጣበት ህግና ሰላምን መረጋጋትን ማስፈን ያልቻለበት እና ኃላፊነቱን ስልጣኑን ረስቶ የኮሪደር ስራ እና ችግኝ ተከላ ላይ የሚውልበት ሁኔታ ነው ያለው። ሀገሪቱ ግን በያንዳንዱ ቀን በመፍረስ ሂደት ላይ ነው ያለችው። ወደፊት ትፈርሳለች አይደለም፣ ወደፊት እልቂት ይመጣል አይደለም፣ አሁን በመፍረስ ሂደት ላይ ነው፣ አሁን በመተላለቅ ሂደት ላይ ነው። ይሄን ጉዳይ ማስቆም እንችላለን ወይ ነው ጥያቄ ሀገራዊና ህዝባዊ ህልውናችንን ማስቀጠል እንችላለን ወይ ነው ጥያቄ እንጂ ኦረዲ ገብተንበታል። ወደፊት የሚመጣ ስጋት አይደለም። አሁን እያወራን ያለን ኦረዲ የመፍረሱ ሂደት እና መጠላለቁ ውስጥ ነው ያለን። ማስቆምና እንደገና መቀጠል እንችላለን ወይ ነው ጥያቄው እና እጅግ ከፍተኛ እና ውስብስብ ፈርጀ ብዙ የሆነ ችግር ውስጥ ነው ያለን። ጥሩ፣ መልካም። ምናልባት በተደጋጋሚ የሚነሳው ጀዋር፣ ባለፈው በመግለጫችሁም ማለትም በኦሮሞ ምሁራን በሲያትል በተገናኛችሁበት ላይም አንድ ግልጽ ያደረጋችሁት ነገር አለ። ይሄ መንግስት ባህሪውን እና በምን መሰረት ላይ እንደቆመ የሚያመላክት ነገር አለ እና ለትብብሩም አንዱ መሰረት የሚሆነው ከትብብር በፊት የመንግስትን ባህሪ ይህን መበየን ነው የሚያስፈልገው እና የማን መንግስት ነው በምን መሰረት ላይ ስነ የቆመ አጠረጠር ባለመልኩ እንድትገልጹትም ስለፈለኩ ነው የተያያዘ ስለሆነ የሁሉ ጥያቄ ከጀዋር ከዛ ልደቱ ወደ ዋናው ጉዳዮች ላይ ጊዜ እንዲኖረን ስለፈለጉ፣ እንግዲህ በደጋጋሚ እንዳልኩት ይሄ መንግስት ከአውራ ፓርቲ አምባገና ያገዛዝ ወደ አንድ ግለሰብ አምባገና ያገዛዝ የተሻገረ ለመሻገር የሞከረው አልተሳካለትም። ኦቶሪቴሪያን ፉሊ መሆን አልቻለም። ምክንያቱም ኦቶሪቴሪያን አንድ የአምባገነን አገዛዝ ከሆነ አገሩ ሙሉ በሙሉ የፖለቲካ መብቶችን ሌሎች መብቶችን አፍኖ ግን አምባገነን ስርዓትን ማስፈን ይችላል። አሁን ያለው ስርዓት ግን አምባገነን ስርዓትን ማስፈን አልቻለም፣ ሞከረ። በአንድ ግለሰብ ሎክ ይሄ አብይ ስልጣን ላይ ስላለ አይደለም። አያቴ የአፄ ኃይለስላሴን ነው የታገለው። አባቴ ደርግን የታገለ። አፄ ኃይለስላሴ አብሶሉት ሞናርኪ ነበራቸው። ስዩም እግዚአብሔር ነበሩ አይደለም አፄ ኃይለ ሥላሴ እጅ ስልጣን አብያ ህጅ እንደተጠቃለሉ አልተጠቃለለም። የቢያንስ ቢያንስ ኪችን ካቢኔት ነበራቸው፣ ሎቢ የሚያደርጓቸው ሰዎች ነበሩ። ንጉስ አብይ እኮ ምንም ነገር የለውም። ስለዚህ ነው ኮንሰልቴሽን ወጥቶ ኦ የተመረጠ መንግስት የሚለውን ተው እንደ አምባ ገነን እራሱ የፖለቲካ ቢሮ ሴንትራል ኮሚቴ ምናምን ቶ ኮንሰልት የሚደረግበት ዲስከስ ዲቤት ይሄ ተከራክረ ተሸናንፈ የአሸናፊው ሀሳብ ስራ ላይ የሚውለው እሱን ቶ መረጃ የመለዋወጥ እድል እንኳን የሌለበት በአንድ ግለሰብ ለዛውም፣ ደግሞ ከፍተኛ ግድፈትና ጉድለት ድክመት ያለበት ግለሰብ እጅ የወደቀ መንግስት ነው። በመንግስት ሁለተኛው ደግሞ የስቴት ባህሪው ኢህአዴግ መንግስት ዲቨሎፕመንታል ስቴት ነበረው። እንደ ፓርቲ ይዘርቁ ነበር። እንደ ፓርቲ ይዘርፉ ነበር። እንደ ፓርቲ ያፍኑ ነበር። አሁን there is a privatization of violence and privatization of corruption ፍዝ ካላችሁ ያኔ በኤፈርት ስም ይዘርፉ ነበር። በህዋት የበላይነት ስር ሌሎችን ድምጾች ያፍኑ ነበር። የአሁኑ ግን ዛሬ እኮ ፖሊስ ትከራያለህ፣ ሪፐብሊካን ጋርድ ትከራያለህ ለማሳፈል ታይቃላለ በዩቱ የሚወጣው መረጃ ፕራይቬታይዜሽን ቫይለንስ አለ። የአማጽያን ኃይሎች ከሚያደርጉት ውጪ የመንግስት ጸጥታ ኃይል ራሱ በስርዓቱ ጋር በተያያዙ ሀብታሞችና የባለስልጣናት ፕራይቬታይዝ አድርጎ የመንግስትን እቅድና ፍላጎት ለማስፈጸም ሳይሆን የግለሰቦችን በቀን ለመውጣጫ ሆነ። ፕራይቬታይዜሽን ቫይለንስ አለ። ኮረፕሽን ብትወስደው ውስና ነበር ድሮ አሁን ግን እነኛ ሙስና ነጭ ወረቀት ተሰጠው የ